ሰላም ሰላም፣ ጤና ይስጥልኝ የአፖርድ ቲቶሪያል ቤተሰቦች እንደምናችሁ። ዛሬ የምንነጋገረው ያጠናነውን መረጃ ወይም ትምህርት ለረጅም ጊዜ እንዴት ማስታወስ እንችላለን ላይ ያተኮረ ነው። ብዙ ተማሪዎች በዚህ ጉዳይ ላይ የሚጋፈጡትን እውነታ በመረዳት አምስት ውጤታማ የማስታወሻ ዘዴዎችን አዘጋጅተንላቸዋል። ከመጀመሪያ እስከ መጨረሻ ተከታተሉ። ዘዴ አንድ በጊዜ ልዩነት መድገም ወይም ስፔስድ ሪፒቴሽን እንለዋለን። በአንድ ጊዜ የሚደረግ ጥናት በቂ አይደለም። የተማራችሁትን በአግባቡ ለማስታወስ በሶስተኛ በሰባተኛ ና በሃያ አንደኛው ቀናት ማንበብ መደጋገም ያስፈልጋል። ይህ ዘዴ አንጎል መረጃውን ለረጅም ጊዜ እንዲይዘውና እንዲያስታውሰው ያደርጋል። ዘዴ ሁለት ከማጥናታችን በፊት የራስን እይታ ማስቀመጥ መማሪያ መጽሐፎችን ዝርዝር ሳትመለከቱ ይህን ጽሁፍ ዋነኛ ነጥቡ ምንድን ነው ይህ የአንጎልን አረዳድ የሚያጠናክር ሳይንሳዊ ዘዴ ነው ዘዴ ሶስት ሌላ ሰውን ማስተማር ቲቺንግ ኢፌክቲቭሊ እንለዋለን ይህን የተማሩትን ለሌሎች ማብራራት ወይም የተረዳነውን ለሌሎች ማስረዳት የማስተዋል ችሎታን በ50 በመቶ ያሳድጋል። ይህ ዘዴ ያልተረዳናቸው ነጥቦችን ለማግኘትና ለማጠናከር ያስችለናል። ዘዴ አራት የተግባራዊ ፈተና ልምምድ፣ ይህ ማለት ፕራክቲስ ቴስቲንግ እንለዋለን። ያለፉ ፈተናዎችን ጥያቄ መስራት መለማመድ በቀላሉ መረዳትና ለማስታወስ ይጠቅመናል። ጥሩ ውጤትም ለማምጣት ከፍተኛ አስተዋጽኦ ያደርጋል። የመጨረሻና አምስተኛው ዘዴ በቂ ረፍት ማድረግ። አንጎል በቂ ረፍት ካላገኘ የማስታወስ አቅሙ እንደሚቀንስ ሳይንሳዊ ጥናቶች ያረጋግጣሉ። አንድ ሰው በቀን ውስጥ ከሰባት እስከ ዘጠኝ ሰዓት ጤናማ እንቅልፍ መተኛት አለበት። እንዲሁም በእያንዳንዱ የጥናት ሰዓት ውስጥ ከአምስት እስከ አስር ደቂቃ እረፍት መውሰድ ያስፈልጋል። እነዚህን አምስት ዘዴዎች ተግባር ላይ ካዋልናቸው ያጠናነው መረጃዎች ወይም ትምህርቶች ለረጅም ጊዜ ማስታወስ እንችላለን። አመሰግናለሁ።